ጤና ይስጥልን። እንደምን ዋላችኋል? የተወዳችሁና የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን እኩለ ቀን 6 ሰዓት ጀምሮ ለሁለት ተከታታይ ሰዓታት በርካታ ጉዳዮች የሚስተናገዱበት የዛሬው የዕለተ አርብ የዜና ኢትዮጵያ መሰናዷችን ነው። አሁን ይጀምራል። ዜና ኢትዮጵያን እየመራን ጌታቸው ይግዛውና ማህሌት ታደለ ከእናንተ ጋር ቆይታ እናደርጋለን። ተመልካቾቻችን አብራችሁን ሁኑ ግብዣችን ነው። የስድስት ሰዓት አበይት ጉዳዮችን እናስቀድም። እውነተኛ ምክክር በማድረግ የሀሳብ ልዩነትና ለመግባባቶች ከሚያደርሱት ፈተና መውጣት እንደሚገባ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብን በዘላቂነት ለትውልድ ለማስተላለፍ በተፋሰስ ልማት ላይ ትኩረት ሊደረግ እንደሚገባ ተገለጸ። የትምህርት ጥራትና ፍትሃዊ ተደራሽነትን በማረጋገጥ የዘርፉን ስብራት ለማከም እየተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጹ። ከውጭ እስራኤል የተቀበለችውን የተኩስ አቁም ሐማስ ውድቅ አደረገው። እዚህ ሸጉሌ ከሚገኘው ዋናው ስቱዲዮ ከተጠናቀሩ ዘገባዎች ባሻገር ሪፖርተሮቻችንን በቀጥታ መስመር ላይ እናገኛቸዋለን። ሁነቶችን ሲከታተሉን የቆዩ ተጨማሪ መረጃዎችን በቀጥታ መስመር እየገቡም ያቀበሉን ይቀጥላሉ። ሪፖርተራችን ይመራ ደም በቀጣ መስመር ላይ ነው የሚገኘው። ቀደም ሲል ባረስቱን እንዳስተዋወቅ ነው። እውነተኛ ምክክር በማድረግ የሀሳብ ልዩነትና ለግባባቶች ከሚያደርሱት ፈተና መውጣት እንደሚገባ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍና ገልጸዋል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከይመር እንወስዳለን። ሪፖርተራችን ሞላ ለማየሁም እንደዚሁ በቀጥታ መስመር ላይ የሚገኘዋን ሁነትን ሲከታተል ነው የቆየው። ታላቁ ኢትዮጵያ ዳሴ ግድብን። በዘላቂነት ለትውልድ ለማስተላለፍ የተፋሰስ ልማት ላይ ትኩረት ሊደረግ እንደሚገባ ተገልጿል። ይህንን ጉዳይ በተመለከተ ተጨማሪ መረጃዎችን ከሞላ እንጋራለን። ወደ ባህር ዳር እና ቀናና ደግሞ ሪፖርተራችን ሳሙኤል ወርቅአየሁን በቀጥታ መስመር ላይ እናገኘዋለን። በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር እስከ አሁን ድረስ ከ1.52 ቢሊዮን በላይ ችግኞች መዘጋጀታቸው ተገልጿል። በክልሉ ለአረንጓዴ አሻራ ያለው ዝግጅት ምን ይመስላል? የሚለውን ጉዳይ ተጨማሪ መረጃዎችን እንደዚሁ ሳሙኤል ያጋራናል። ለዜና ኢትዮጵያ የቢዝነስ መረጃ ደግሞ ሪፖርተራችን ኤዶ ማማረ በቀጥታ መስመር ላይ ነው የምትገኘው። የፋይናንስ ተደራሽነትን በተመለከተ ተጨማሪ መረጃዎችን እንጋራለን። በዜና ኢትዮጵያ ተመልካቾቻችን፣ ልክ እንደ ሁልጊዜ የቢዝነስና የስፖርት ዘገባዎችም ተካተዋል። በቢዝነስ ዘገባዎች ወይንሸት ደጀኔ፣ በስፖርት ዘገባዎች ደግሞ ነፃነት ጫና ያለው አቤት ጉዳዮቻቸውን ያስቀጣ። ተመልካቾች በዛሬው የዜና ኢትዮጵያ ቢዝነስ ሰዓታችን ወደ እናንተ ከምናደርሳቸው ጉዳዮች መካከል በባንኮች እየቀረቡ ያሉ የዲጂታል ፋይናንስ አቅርቦትን የተመለከተ ዘገባ አለን። እንዲሁም የዕለቱ የውጭ ምንዛሪና ዓለም አቀፍ የግብይት መረጃዎችም አሉን። ወይን ሸደጀኔ ነኝ። ካፍታ በኋላ መልሳለሁ። እስከዛው ጥሩ ጊዜ ከዜና ኢትዮጵያ ጋር እንደምንዋላችሁ። የተከበራችሁ ተመልካቾቻችን በዜና ኢትዮጵያ ስፖርት ሰዓታችን ደግሞ የኢትዮጵያ ፕሪምየር ሊግ አክሲዮን ማህበር በ32ኛ ሳምንት የፕሪምየር ሊግ ጨዋታዎች ላይ ምርመራ ማድረግ መጀመሩን ገልጿል። ከዛ ውጪ በአውሮፓ ቻምፒዮንስ ሊግ የፍጻሜ ጨዋታ ኢንተር ሚላን ከፓሪስ ሴን ጀርማ የሚያከናውኑት የነገ ጨዋታ ይጠበቃል። እነኝህን ጉዳዮችን በስፋት የምናነሳ ይሆናል። አብራችሁን ቆዩ። ኢቲቪን መርጣችሁ ከዜና ኢትዮጵያ ጋር ልትዘልቁ ስለወደዳችሁ ከልብ እናመሰግናለን። አብራችሁን ሆነው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 ወደ ቀዳሚው ዘገባ እናልፋለን። የትምህርት ጥራትና ፍትሐዊ ተደራሽነትን በማረጋገጥ የዘርፉን ስብራት ለማከም እየተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ተናገሩ። የትምህርት ሚኒስቴር በተለያዩ አካባቢዎች 31 ሞዴል የሁለተኛ ደረጃ ትምህርት ቤቶችን ግንባታ ለማስጀመር እየሰራ ስለመሆኑም ተገልጿል። ሚኒስቴሩ እንደ ሀገር ከሚያስገነባቸው ትምህርት ቤቶች በጋምቤላ ክልል ሶስት ሞዴል የሁለተኛ ደረጃ ትምህርት ቤቶችና አንድ የአዳሪ ትምህርት ቤት እንደሚገነባም ተመላክቷል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ላ ከተማ የሚገነቡ ትምህርት ቤቶችን ለማስጀመር በተዘጋጀው መርሃ ግብር ላይ እንደገለጹት የትምህርት ጥራትን በማስጠበቅና ፍትሐዊ የተደራሽነቱን በማረጋገጥ ለአመታት ሲያጋጥም የነበረውን የጥራት ጉድለትና የተደራሽነት ችግሮችን ለማቃለል እየተሰራ ስለመሆኑ አንስተዋል። ጋምቤላ ክልል ውስጥ አክቹዋሊ አጠቃላይ አራት ትምህርት ቤቶች ናቸው ምንሰራቸው። ከአራቱ ውስጥ ሶስቱን ግን በዚህ አመት ማስጀመር አለብን። አስጀምረን ደግሞ በአንድ አመት ውስጥ ጨርሰን በ2019 ተማሪዎች ተቀብለው ማስተማር አለባቸው ብለን ነው የጀመርነው። የምንሄደው ማካሄዳችን እንደዛ ነው። እንደሌላ ጊዜው ድንጋይ አስቀምጦ መሄድ ሳይሆን ቶሎ ቁፋሮ ጀምሮ ስራ እንዲጀምሩ ማድረግ ነው። ሁሉም ኢትዮጵያዊ እኩልና የተደላደለ ትምህርት ማግኘት አለበት ብለን እናምናለን። በዛ ምክንያት ነው እነኛን ችግሮች ካየን በኋላ ጋምቤላ ጋምቤላ ውስጥ ብቻ አይደለም። በዚህ አመት ወደ 31 የሚሆኑ ሁለተኛ ደረጃ ትምህርት ቤቶች ነው በሀገሪቱ በሙሉ የምንሰራው የበለጠ ትኩረት የምንሰጠው ግን እነኛ በቂ የትምህርት መሰረተ ልማት የላቸው የሚባሉት ክልሎች ላይ ነው እንደ ጋምቤላ ያሉ የዛ አይነት ሰፋ ያለ እድ ያላገኙ ማህበረሰቦች ከሌላው ኢትዮጵያዊ ጋር እኩል መራመድ አለባቸውና ያንን ለማድረግ የተለየ ትኩረት ሰጥተን መስራት አለብን በሚል ነው ይሄን የምናደርገው። የጋምቤላ ክልል ርዕሰ መስተዳድር ታለሚቱ ሞድ በበኩላቸው ለመማር ማስተማር ሂደት የሚያስፈልጉ መሰረተ ልማቶች አለመሟላታቸውም የትምህርት ጥራት እንዳይረጋገጥ ማነቆ ሆኖ መቆየቱን ገልጸዋል። ሪፖርተራችን ሜፍታህ አብደልቃድር እንደዘገበው የትምህርት ሚኒስቴር ያደረገው ድጋፍ ይህንን ችግር የሚያቃልልና የትምህርትን ጥራት ለማሻሻል የተጀመረውን ጥረት ውጤታማ የሚያደርግ መሆኑንም ርዕሰ መስተዳድሯ ተናግረዋል። በክልላችንና በአጠቃላይ በሀገራችን ትምህርት ሽፋን በማረጋገጥ በኩል ምርታዊ ለውጥ የተመዘገበ ቢሆንም በትምህርት ጥራት ዙሪያ የሚታየው ክፍተት አሁንም ፈተና ሆኖ ቀጥሏል። በእነዚህ ሞዴል ትምህርት ቤቶች በመታገዝ በክልሉ ባሉ ሁለተኛ ደረጃ ትምህርት ቤት የሚሰጠው ትምህርት ጥራቱን እየጠበቀ እንዲሆን በማድረግ እጅግ በጣም ዝቅተኛ ሆኖ እየታየ ያለውን ከፍተኛ ትምህርት መግቢያ ውጤት በመሻሻል በኩል የክልሉ መንግስት ከልማት አጋሮቻችንና ከባለድርሻ አካላት ጋር በመሆን በቁርጠኝነት እንደሚሰራ በዚህ አጋጣሚ ለማረጋገጥ እወዳለሁ። ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ፣ ተመልካቾቻችን። አሁን ደግሞ ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃዎችን ወደሚሰጡባቸው ዘገባዎች ነው የምንሻገረው። እውነተኛ ምክክር በማድረግ የሀሳብ ልዩነትና ለመግባባቶች ከሚያደርሱት ፈተና መውጣት እንደሚገባ የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰብ የምክክር መድረክ በሚሊኒየም አዳራሽ በይፋ ተጀምሯል። በምክክር መድረኩ ከተቋማትና ማህበራት የተወከሉ ከስምንት መቶ በላይ ተወካዮች እየተሳተፉበት ይገኛሉ። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ይመር አደም ነው። በቀጥታ መስመራችን ላይ ይገኛል። ይመር፣ እንደምን ቆይተሃል? የፌዴራል ተቋማትና ማህበራት የአጀንዳ ማሰባሰቢያ መድረክ እንደ ሀገር መግባባት ላይ ለመድረስ የሚኖረው ሚና ምንድን ነው? በመድረኩ የተነሳውን ሀሳብ አካፍለን። አመሰግናለሁ እንግዲህ ያው በአካታች የምክክር መድረክ እየተካሄደ እንደመሆኑ መጠን የፌዴራል ተቋማትና ማህበራት ደግሞ በሀገር ግንባታ ወይም ደግሞ በሀገራቸው ከፍታና ዝቅታ ወይም ደግሞ በሀገር ችግርም ስኬትም የራሳቸው ድርሻ ወይም ደግሞ ሀሳብ ያላቸው እንደመሆናቸው መጠን በዚህ የምክክር ምዕራፍ ላይ የመሳተፉ ጉዳይ ግድ የሚልበት ሆኖ በመገኘቱ ነው የምክር ያስፈለገበት ዋነኛ አላማም ተብሏል እንግዲህ በዋናነት ደግሞ የፌዴራል ተቋማትና ማህበራት 14ኛ መድረኩ ነው የኢትዮጵያ ሀገራዊ ምክክር ኮሚሽን ድረስ በ11 ክልሎችና በሁለት ከተማ አስተዳደሮች የአጀንዳ ማሰባሰብ የምክር ምዕራፍ ሲያካሄድ ነበር የቆየው። አሁን ደግሞ 14 ተኛ ምዕራፉን ነው የሚያካሄደው። በዚህ በአዲስ አበባ በሚሊኒየም አዳራሽ በይፋ የተጀመረው የፌዴራል ተቋማትና ማህበራት ደግሞ በአብዛኛው የኢሊት ወይም ደግሞ የተማረ አካል የሚገኝባቸው ተቋማት ናቸው። ይህም እንደመሆኑ መጠን ደግሞ በሀገር ጉዳይ ላይ ተግባብቶ የሀገርን መሰረታዊ ችግሮች በውይይት ነቅሶ አውጥቶ ለነዛ ችግሮች ደግሞ መፍትሄው ይሄ ነው፣ በእኛ በኩል ያለው አጀንዳ ይሄ ነው ብሎ ለማቅረብም መልካም አጋጣሚን የሚፈጥር ነው ተብሏል በዚሁ መድረክ ላይ እንግዲህ የመገናኛ ብዙሃን፣ የሲቪክ ማህበራት፣ የፌዴራል ተቋማት ሁሉም በሚባል ደረጃ በተወካዮቻቸው ተገኝተው ሀሳባቸውን የሚያነሱበት የሚንሸራሸርበት መድረክ ይሆናል ተብሎ ነው የሚጠበቀው። ዛሬም በይፋ ተጀምሯል። የኮሚሽኑ ኮሚሽነር ዋና ኮሚሽነር ደግሞ ፕሮፌሰር መስፍን አርአያ እንግዲህ እስካሁን ድረስ የመጣንባቸው አግላይ ወይም ደግሞ እኔ ብቻ ልናገርልህ እያውቅላለሁ የሚል አካሄድ እንዲ ሀገሩ ዋጋ አስከፍሉን እንጂ ያተረፉልን ነገር የለም እስካሁን ድረስ የመጣንባቸው አለመግባባት መንገዶች በሀገር ጉዳይ እኩል ሀሳብን አለመደመጥ፣ እንዲሁም ደግሞ አካታቸው የሆነ ስርዓትን ባለመገንባት ሂደት ውስጥ ግጭቶች እየተከተሉ በነዛ ግጭትና ጦርነት ደግሞ ዜጎች በብዙ ጠውረዱ ያፈሯቸው ንብረቶች በአንድ ጀንበር ወደ አመድነት የሚቀይሩበት ውድመት የሚደርስበት የዜጎች ሕይወትን በአስከፊ የመጎሳቆልና ስቃይ ውስጥ እንዲገባ ያደረገበትን ሂደት ታዝበናል። ስለዚህ አሁን ሁሉም አካል ለእናት ሀገሩ ኢትዮጵያ የሚጠቅማትንና ወደፊት ደግሞ ዘላቂ እና በሁሉም ቅቡልነት ያለው ሀገረ መንግስትን ለመገንባት ሁሉም ቅድሜ እያንዳንዱን ሀሳብ በማዋጣትና ና ለዛም ሀሳብ ደግሞ ተገዥ በመሆን አንዱ የሌላውን ሀሳብ በማክበር ደረጃ ይህንን መተግበር አለበት ይጠበቅበታልም ተብሏል። በዚህ በፌዴራል ተቋማት ና ማህበራት የአጀንዳ ማሰባዊ ምክር ምዕራፍ ደግሞ ልዩ የሚያደርገው እንዲሁም የኢሊቱም ደግሞ የአብዛኛው ምሁራንም የሚገኙበት እስከ መሆኑ መጠን የተለየ ና ከፍ ያሉ ሀሳቦችም ተነስተውበት የአጀንዳ ማሰባሰብ ምዕራፉን ያጠናክራል ተብሎ ይጠበቃል። ማሬትና ጌታቸው መልካም ይመር እናመሰግናለን። ለመረጃ ጥሩ ቀን ይሆንልህ። የሪፖርተሮቻችን የቀጥታ መረጃዎች አሁንም እንደ ቀጠሉ ናቸው። ታላቁ የህዳሴ ግድብን በዘላቂነት ለትውልድ ለማስተላለፍ የተፋሰስ ልማት ላይ ትኩረት ሊደረግ እንደሚገባ ተገለጸም። አንድ እቅድ አንድ ሪፖርት፣ የአባይ የተፋሰስ ልማትና የሲቪክ ማህበራት ሚና በሚል የውይይት መድረክ እየተካሄደ ነው። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት ያዘጋጀው መድረኩ በተቀናጀ የተፋሰስ ልማት ላይ ትኩረቱን አድርጓል። መላው ህብረተሰብ በአንድነት በማሰለፍ ለግድቡ ሁለንተናዊ ድጋፍ ሚናውን እየተወጣ መሆኑንም የጽህፈት ቤቱ ዋና ዲሬክተር ዶክተር አረጋዊ በርሄ ገልጸዋል። ይህንን ጉዳይ ሲከታተል የቆየው ደግሞ ሪፖርተራችን ሞላ ለማየሁ ነው። ተጨማሪ መረጃዎችን ሊያሻግርልን በቀጥታ መስመር ላይ ነው የሚገኘው። ሞላ፣ እንደምን ውለሃል? በውይይቱ በተለይ በተቀናጀ ተፋሰስ ልማት ላይ ምን ሀሳብ ቀረበ? አንድ እቅድ አንድ ሪፖርት የተቀናጀ የአባይ ተፋሰስ ልማት እና የሲቪክ ማህበራት ሚና በሚል እየተካሄደ የሚገኘው ይህ መድረክ በዋናነት በአባይ ተፋሰስ ላይ ተፋሰሱን ከማልማት አኳያ የባለድርሻ አካላት በተለይም ደግሞ የሲቪክ ማህበራት ላይ ትኩረት እያደረገ ነው። እንደሚታወቀው ታላቁ የኢትዮጵያ ህዳሴ ግድብ ባለፉት 14 ዓመታት ሁሉም ኢትዮጵያውያን ከእለት ጉርሱ ጀምሮ እያዋጣበት አሻሮን እያኖረበት ወደ መጠናቀቁ ተቃርቧል። ይህ ግድብ እንግዲህ የሚገኘው በአባይ ተፋሰስ እንደመሆኑ ኢትዮጵያ ካሏት ተፋሰሶች አንዱ የሆነው አባይ ተፋሰስ 45 በመቶ የሚሆነው የውሃ ሀብቷ የሚገኝበት ነው። የውሃ ሀብቷን ደግሞ መጠበቅና ማልማት ታላቁ የኢትዮጵያ ህዳሴ ግድብን መጠበቅ ነው። ታላቁ የኢትዮጵያ ህዳሴ ግድብ ያገለግላል ወይም አስተዋጽኦ ያበረከታል ተብሎ የታለመለት ዓመት አለ። እሱን ዓመት ስኬታማ እንዲሆንና በተለይም ደግሞ ግድቡ በደለል እንዳይሞላ ከማድረግ አኳያ የውሃ መጠኑን ከማሻሻል አኳያ በአባይ ተፋሰስ ላይ የሚሰሩ የተፋሰስ ልማቶች አይነተኛ ሚና እንዳላቸው ነው የተመላከተው። በዚህ የምክክር መድረክ ላይ የውሃና የመሬት ሀብት ማዕከል ዋና ዳይሬክተር ዶክተር ጌቴ ዘለቀ የመነሻ ጽሁፍ አቅርቦ ነበር። የመነሻ ጽሁፍም በዋናነት በአባይ ተፋሰስ የተፋሰስ ልማት አስፈላጊነት ላይ ትኩረት ያደረገ ነበረ። በአባይ ተፋሰስ የሚደረጉ የተፋሰስ ልማቶች ግድቡ በደለል እንዳይሞላ ከማድረግ ባሻገር እንግዲህ ግድቡ ሲጠናቀቅ የሰው ሰራሽ ሐይቅ ይኖረዋል። ሰው ሰራሽ ሐይቁ ደግሞ እምቅ የአሳ ሀብት ለኢትዮጵያ ትሩፋት ይዞ እንደሚመጣ ይታመናል። ከሃይድሮኤሌክትሪክ ማመንጨት በተጨማሪ እነዚህ አስተዋጽኦዎች አሉት። ስለዚህ የተፋሰሱ መልማት በአርብቶ አደርና በአርሶ አደር አካባቢ ላይ የሚደረግ የአፈር ጥበቃና የውሃ ልማት ስራዎች አስተዋጽኦ እንዳላቸው ነው የተገለጸው። እንግዲህ እንደሚታወቀው ኢትዮጵያ በተለይም ደግሞ በሃይድሮኤሌክትሪክ እምቅ አቅም ያላት ናት። በአባይ ተፋሰስ እንኳን ቢመለከት በአባይ ተፋሰስ ብቻ እንኳን ጥራቶች እንደሚያመለክቱት ከሁለት መቶ በላይ መሰል የታላቁ ህዳሴ ግድብን አይነት መሰል የውሃ ኃይል ማመንጫ ግድቦችን የመገንባት እምቅ አቅም እንዳለ ነው የሚታወቀው። ይህ የሚሆነው ግን ውሃውን መጠበቅ ሲቻል ነው። በተለይም ደግሞ በተፋሰሱ የግድቡ ዋና ምንጭ የሆነው ውሃው ነው እንደሚታወቀው። ውሃውን ደግሞ መጠበቅ የሚቻለው አረንጓዴ አሻራዎችን በመትከል አስተዋጽኦ ማድረግ ሲቻል ነው። እጽዋት መትከል እና አረንጓዴ አሻራዎችን መሰል አገራዊ ፕሮጀክቶችን መትከል ሲቻል ውሃው ይጠበቃል። በተለይም ደግሞ ከውሃው ጋር ደግሞ ደለላ አብሮ ስለሚሄድ ወደ ግድቡ ላይ ግድቡን እንዳይጎዳው በማድረግ አኳያ ከፍተኛ አስተዋጽኦ እንዳለው ነው የተመላከተው። በዚህ ረገድ ባለፉት ዓመታት በአርሶ እና አርብቶ አደሩ አካባቢ ላይ የተሰሩ በርካታ ስራዎች አሉ። በተለይም ደግሞ የአፈርና የውሃ ጥበቃ ላይ እንደ ሀገር የተሰሩ መልካም ስራዎች መኖራቸውን የፕሮጀክት ጽህፈት ቤቱ ዋና ዳይሬክተር ዶክተር አረጋዊ በርሄ አንስተዋል። በዚህ ዘርፍ በአረንጓዴ አሻራ የሚሆን መሰል ፕሮጀክቶች ላይ የሲቪክ ማህበራት፣ የሲቪል ሶሳይቲ አስተዋጽኦ ከፍተኛ መሆኑን አንስተዋል። ይሁን እንጂ አሁን ግድቡ ተጠናቀቀ ተብሎ ዝም ብሎ የሚተው ሳይሆን ከግድቡ እኩል በተለይም ደግሞ የተፋሰስ የልማት ስራ ትኩረት የሚሰጠው መሆኑን ያመላከተ መድረክ ነው። አሁን ያለ መረጃ ይህን ይመስላል። ሞላ በቀጣ መስመራችን ላይ ገብተህ ላደረስከን መረጃ ከለብና አመሰግናለን። መልካም ቀን ከዚሁ ጋር በተገናኘ በደቡብ ኢትዮጵያ ክልል የጋሞ ዞን ነዋሪዎች ዘንድሮ ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ ከ85 ሚሊዮን ብር በላይ ድጋፍ ማድረጋቸው ተገለጸ። ግድቡ ወደ መጨረሻው ምዕራፍ በደረሰበት በዚህ ጊዜም ቢሆን ለግንባታው የምናደርገውን ድጋፍ አጠናክረን እንቀጥላለን ያሉት ደግሞ የጎፋ ዞን ነዋሪዎች ናቸው። በደቡብ ኢትዮጵያ ክልል ደረጃ ዘንድሮ ከ258 ሚሊዮን ብር በላይ ድጋፍ ለግድቡ ግንባታ መሰብሰቡን የክልሉ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት አስታውቋል። ተመስገን ተስፋዬ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 በአማራ ክልል ለዘንድሮ የአረንጓዴ አሻራ መርሃ ግብር እስካሁን ከ1.52 ቢሊዮን ብር በላይ ቢሊዮን በላይ ችግኝ መዘጋጀቱን የተገለጸው በዝግጅት ደረጃ ማለት ነው። ክልሉ በዘንድሮ የአረንጓዴ አሻራ መርሃ ግብር ከ1.6 ቢሊዮን በላይ ችግኝ ለመትከልም አቅዷል። ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያደርሰን ደግሞ በቀጥታ መስመራችን ላይ ነው የሚገኘው። ሳሙኤል እንደምንልሃል። በክልሉ የዘንድሮ የአረንጓዴ አሻራ መርሃ ግብር አጠቃላይ ዝግጅት ምን ይመስላል? አመሰግናለሁ። እንግዲህ የግንቦት ወር የመጨረሻ ሳምንት ላይ እንገኛለን። ይህ ወቅት ደግሞ በአብዛኛው የሀገራችን አካባቢዎች በተለይ የአረንጓዴ አሻራ ምርሃ ግብር ቅድመ ዝግጅቶች የሚጠናቀቁበት ወቅት ነው። እንግዲህ እንደሚታወቀው የአረንጓዴ አሻራ ምርሃ ግብር በተለይ ከጥቂት አመታት ወዲህ እንደ ሀገር ሰፊ ትኩረት እያገኘ መጥቷል። በአማራ ክልልም ከአመት አመት የሚተከሉ ችግኞች ቁጥርና የጽድቀት መጠናቸውም እያደቀ መጥቷል። ለአብነት ባለፈውን አመት ብናነሳ ከአንድ ነጥብ ሶስት ቢሊዮን በላይ ችግኞች እንደ አማራ ክልል ተተክለዋል። በዚህም በተለይ የጽድቀት መጠኑንም ስንመለከት 86 በመቶ የሚሆነው መጽደቅ መቻሉን የአማራ ክልል ግብርና ቢሮ መረጃ ያመለክታል። የባለፉን አመታትና የባለፉትን አመታት ተሞክሮች በመያዝም በዚህ አመት ሰፊ ዝግጅት እየተደረገ ይገኛል። እንደ አማራ ክልል በዚህ አመት ከ1.6 ቢሊየን በላይ ችግኝ ለመትከል ታቅዶ እየተሰራ ይገኛል። እንግዲህ በእስካሁን እስከ ዛሬው ድረስ ባለው ሂደት ማለት ነው ከ1.52 ቢሊየን በላይ ችግኝ በቆጠራ መዘጋጀቱ ነው የተገለጸው። እንግዲህ ባለፉት ወራት ሰፊ ሲደረግ ቆይተዋል። 69 ሺ የሚጠጉ የችግኝ ጣቢያዎች የማፊያ ችግኝ ጣቢያዎችንም ጨምሮ በተለያዩ አካባቢዎች እንግዲህ የችግኝ ማፍላት ስራ ሲከናወን ቆይተዋል። ከዚህ በፊት የነበሩ የችግኝ ጣቢያዎችንም በተለይም ደግሞ የማልማት አቅማቸውን የማሳደግና ና በብዛት የማልማት አቅማቸውን የማሳደግ ስራዎች ሲከናወኑ መቆየታቸው ነው የተገለጸው ማለት ነው። እንግዲህ በዚህ አመት እነዚህ ችግኞች ሲተከሉን በተለይም ደግሞ የፍራፍሬ የደንና ና የጥምር ደን ችግኞች ተብለው የተከፋፈሉ ናቸው ማለት ነው። እንግዲህ እንደ አማራ ክልል ከ207 ሺ በላይ ሄክታ ሄክታር መሬት በላይ ለመሸፈን ነው እንግዲህ በዚህ አመት የታቀደው ማለት ነው። እንደሚታወቀው እንግዲህ አማራ ክልል አብዛኛው ተራራማ አካባቢዎች ናቸው። በዚህ በተራራማ አካባቢዎች ደግሞ በተለይም ደግሞ በተፈጥሮ ሀብት ጥበቃ ስራዎች በበጋ ወቅት ማለት ነው ሲከናወኑ ቆይተዋል። እንግዲህ በበጋ ወቅት የተፈጥሮ ሀብት ጥበቃ ስራዎች የተሰሩባቸውን አካባቢዎች በመለየት ደግሞ በክረምት ወቅት ደግሞ እነዚህ የተዘጋጁ ችግኞች የሚተከሉበት ሁኔታ ይፈጠራል ማለት ነው። እንግዲህ በእስካሁኑ ሂደትም በተለይም ደግሞ የችግኝ መትከያ ቦታ ቁፋሮች እና የመሳሰሉ ዝግጅቶች እየተደረጉ ይገኛሉ። ያሉ ቀሪ የችግኝ የማፍላትና የቀሪ ችግኞችን የማዘጋጀትና የመሳሰሉ ስራዎችን ደግሞ በዚህ ሳምንት የማጠቃለልና ሰኔ ወር መጀመሪያ አካባቢ ጀምሮ ደግሞ የመትከል ስራዎች ይከናወናሉ ተብሎ ይጠበቃል ማለት ነው። እንግዲህ ሰፊ ቁጥር ያለው ችግኝ በተለይም ደግሞ በተራቆጡ መሬቶችና በመሳሰሉ አካባቢዎች ይተከላል ማለት ነው። በተለይ ለፍራፍሬ ችግኝም ሰፊ ትኩረት ተሰጥቷል በዚህ አመት ማለት ነው። ወደ ሀያ ሚሊየን የሚሆኑ የፍራፍሬ ችግኞችም ይተከላሉ ተብሎ ይጠበቃል። በእስካሁኑ ሂደትም አስራ ስምንት ሚሊየን የ ፍራፍሬ ችግኝ በቆጠራ መዘጋጀቱም ተገልጿል ማለት ነው። እንግዲህ በቀጣይ ሳምንት ቀሪ ስራዎችን በማጠናቀቅና ግቡን በማሳካትም እንግዲህ ከሰኔ ወር መጀመሪያዎቹ አካባቢ ጀምሮ የችግኝ ስራ መትከል ስራ ስራዎች ይከናወናሉ ተብሎ ይጠበቃል። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል፣ ላደረስክን መረጃ ከልብ እናመሰግናለን። መልካም ቀን ይሁንልህ። እንቀጥላለን። ተመልካቾቻችን፣ ወደ ውጪ አጫጭር ዘገባዎች ደግሞ እንሻገራለን። እስራኤል የተቀበለችውን የተኩስ አቁም ሀሳብ ሀማስ ውድቅ አደረገው። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ነታንያሁ ሀገራቸው በአሜሪካዊ መካከለኛ ምስራቅ ልዩ መልክተኛ ስቲቭ ዊትኮፍ የቀረበውን አዲስ የጋዛ ተኩስ አቁም ሀሳብ እንደምትቀበል ቢያስታውቁም ሀማስ ግን ውድቅ አድርጎታል። የአሜሪካው ልዩ መልክተኛ ዊትኮፍ ያቀረቡት ሀሳብ ሀማስ 10 በህይወት ያሉና 18 በህይወት የሌሉ ታጋቾችን በሁለት ዙሮች እንዲለቅ እስራኤል በበኩሏ ለስልሳ ቀናት በጋዛ ሰርጥ የምታደርገውን ዘመቻዋ እንድታቆም የሚጠይቅ ነው። ይሁን እንጂ ሀማስ የተኩሳቁም ሀሳቡ ዘላቂነትን የማያሳይና ቁልፍ ችግሩ ላይ ያልተመሰረተ ነው ሲል ገልጿል። በመሆኑም ሀማስ ሁሉንም ታጋቾች ለቃለሁ፣ ነገር ግን እስራኤል ከጋዛ እንድትወጣ የሚያስገድድ ስምምነት እፈልጋለሁ ሲል አስታውቋል። እስካሁን ተግባራዊ በተደረጉ ሁለት የተኩሳ ቁም ስምምነቶች እስራኤል 197 ታጋቾችን ማስለቀቅ መቻሏን ቢቢሲ ነው የዘገበው። የጀርመኑ መራሄ መንግስት ፍሬድሪክ ሜሪዝ የረዥም ርቀት የጦር መሳሪያዎችን ለዩክሬን እንደሚሰጡ ቃል ገቡ። አዲሱ የጀርመን መራሄ መንግስት ሜሬዝ የዩክሬኑ ፕሬዚደንት ዘለንስኪን በበርሊን ተቀብለው ባነጋገሩበት ወቅት ነው ጀርመን ዩክሬን ራሷን ከሩሲያ ጥቃት የምትከላከልበት የረዥም ርቀት የጦር መሳሪያ እንደሚለግሱ የተናገሩት። ጀርመን ለዩክሬን የምትሰጣቸው የጦር መሳሪያዎች ዝርዝር በሜርዝ በኩል ባይገለጽም ሀገራቸው 500 ኪሎ ሜትር የሚምዘገዘጉ ሚሳይሎችን እንደምትሰጥ መረጃዎች ሁኔታዎች አመላክተዋል። ሁለቱ መሪዎች በሰጡት መግለጫ የድጋፍን አስፈላጊነት ተስማምተውበታል። እስራኤል ዌስት ባንክ ውስጥ ግዙፍ የተባለለትን ሰፈራ ማስፋፋቷን አስታወቀች። የእስራኤል የመከላከያና የፋይናንስ ሚኒስትሮች እንዳስታወቁት ሀያ ሁለት አዳዲስ የአይሁድ ሰፈራዎች በዌስት ባንክ ውስጥ ጸድቀዋል። ይህም ከአስርት ዓመታት ወዲህ ትልቁ መስፋፋት ነው ተብሎለታል። ሚኒስትሮቹ አክለውም እርምጃው እስራኤልን አደጋ ላይ ከሚጥል የፍልስጤም እንቅስቃሴዎች ይከላከላል ሲሉ፣ የፍልስጤም አስተዳደር ፕሬዚደንት የመሐመድ አባስ ቃል አቀባይ ናቢል አብኑ ዳዲህ በበኩላቸው ድርጊቱን አደገኛ አካሄድ ብለውታል። እስራኤል ስ ባንክንና ምስራቅ ኢየሩሳሌምን ከያዘች ጀምሮ 700 ሺ የሚደርሱ የአይሁዶች መኖሪያ ቤቶችና 160 የሚጠጉ ሰፈሮችን ገንብታለች። ምንም እንኳን እስራኤል ብትከራከርም የሰፈራ ጉዳይ በዓለም አቀፍ ህግ እንደ ህገ ወጥነት የሚታይ ነው። ይህ ጉዳይም በእስራኤልና በፍልስጤማውያን መካከል የግጭት መንስኤ ከሆነ ጉዳዮች መካከል አንደኛው ነው።